ሀገር ከድህነት ተላቃ ዜጎቿም የተሻለ የኑሮ ደረጃ ላይ እንዲደርሱ ከሚያስፈልጉ መሰረታዊ ጉዳዮች ዋነኛው የዜጎች የትምህርት ደረጃ ነው። ይህም ያለፈውን አሁን ያለውንና መጪውን የማህበራዊ ኢኮኖሚያዊ፣ ፖለቲካዊና ሌሎችንም ሁኔታዎችን በሚገባ በመረዳት በሀገር እድገት የተደራጀ ተሳትፎ እንዲያደርጉ ያስችላቸዋል። ዜጎች ምንም እንኳን በእውቀት የበለጸገ አምሮ ቢኖራቸውም የእውቀታቸው በነቃ ህሊናና ስብዕና ካልታነፀ ራሳቸውንም ሆነ ሀገራቸውን ለመቀየር በሚደረገው ጥረት የሚጫወቱት ሚና በሚፈለገው ልክ አይሆንም። አንጋፋው የአርባ ምንጭ ዩኒቨርሲቲ ተቀዳሚ ኃላፊነቱ በሆኑ መማር ማስተማር፣ ምርምርና የማህበረሰብ አገልግሎት ውጤታማነት በየጊዜው እየጨመረ መጥቷል። ዩኒቨርሲቲው በዓለም አቀፍ ደረጃ በስፋት የሚታወቀው በተለይም በውሃና ምህንድስና ትምህርትና ስልጠና ዘርፍ ነው። ከዚህ የትምህርትና ስልጠና መስክ ባሻገር በተለይም ተማሪዎችን ተጠቃሚ ያደረጉ ተግባራትም አሉት። በዛሬው ዝግጅታችን እነዚህን ጉዳዮች የምንዳስስ ይሆናል። አብራችሁን ቆዩ። በመማር ማስተማር በምርምርና በማህበረሰብ አገልግሎት የአራት አስርት ዓመታት ተሞክሮ የያዘና በኢትዮጵያ ከሚገኙ ቀዳሚና ስመጥር ከፍተኛ የትምህርት ተቋማት መካከል አንዱ የሆነው የአርባ ምንጭ ዩኒቨርሲቲ ተማሪዎችን በእውቀት አብቅቶ ከማስመረቅ ባሻገር ሀገር ወዳድና የተሟላ ሰብዕና እንዲኖራቸው ሞዴል የሆኑ ስራዎችን እያከናወነ ይገኛል። ካለፉት አራት ዓመታት ወዲህ በዩኒቨርሲቲው ኢንቴሊጀንስ ኢንሃንስ ኤንድ ዳይናሚክ ኮሚኒኬሽን ሴንተር ወይም የአዕምሮ ልህቀትና ሰብዕና ግንባታ ማዕከል ተከፍቶ አገልግሎት እየሰጠ ይገኛል። ይሄ ማዕከል የተቋቋመው 212 በኛ 12 አቆጣጠር ጀምሮ ነው። በዛ ጥንስስ ወይ ደግሞ በዛ ሀሳብ መሰረት ወደ እውን መጥቶ ተማሪ መገልገል የጀመረው 213 አካባቢ ጀምሮ ነው። ተማሪ በዋናነት በዚህ ሰንተር ላይ በሙላት ማገልገልና አገልግሎት ማግኘት የጀመሩት። ዩኒቨርሲቲው ይህንን ዓላማውን ለማሳካት ወደ አስር የሚጠጉ የአገልግሎት ክፍሎችን በማደራጀት እየሰራ ነው የሚገኘው። ለአብነትም ተማሪዎች ቴራፒ የሚያገኙበት፣ የኮሚኒኬሽን ክህሎት የሚያሳድጉበት፣ ስልጠናና አቅም ግንባታ የሚያገኙበት፣ የጤና መረጃ የሚያገኙበት ክፍሎች ይጠቀሳሉ። የአይኢዲሲ የሰብዕና ግንባታ ማዕከሉ ክፍሎች ሴት ተማሪዎች በዩኒቨርሲቲ ቆይታቸው በህይወታቸው በሚያጋጥሟቸው ፈታኝ ሁኔታዎች ሕይወታቸው ለከፋ ችግር እንዳይጋለጥና አላስፈላጊ ጉዳይ ውስጥ እንዳይገቡ ማገዝ ዓላማው ነው። የቋንቋ ችሎታቸውን ይበልጥ በማሳደግ በተለይም ከሱስ የጸዳ ሕይወት እንዲኖራቸው አስተዋጽኦ አድርጓል። እንዲሁም ስራ ፈጣሪነትን በማበረታታት መጤና ወራሪ ከሆኑ ጎጂ ባህሎች ራሳቸውን እንዲጠብቁ ማድረግ በማዕከሉ ከሚሰጡ ድጋፎች መካከል ይጠቀሳል። ወጣቶቹ ጤናቸውን እንዲጠብቁ የሚያግዙ መረጃዎችን ማቅረብም ይገኝበታል። የዚህ ማዕከል ዋና ዓላማ ምንድነው ከተባለ ተማሪዎችን ሙሉ ስብና የተላመሰ ትውልድ እንዲሆን ለማስታል ታስቦ የተዘጋጀ ነው። የትምህርት ማዕከላት ወይ ደግሞ ዩኒቨርሲቲዎች በዋናነት ፎከሳቸው የተማሪውን የአእምሮ ልቀትን ወይ ደግሞ አይኪዩን ያበለጽጋል። ግን በአይኪዩ ብቻ አይደለም የአንድ ሰው ህይወት ሙሉ ሊሆን የሚችለው አንድ ሰው ሙሉ ለመሆን የአይኪዩ ስደመር ሶሻል ኢንቴሊጀንሲ ኢሞሽናል ኢንቴሊጀንሲ አድቨርሲቲ ኢንቴሊጀንሲ የሚባለው አራቱ ኢንቴሊጀንሲዎችን የያዘ ሰው ሲሆን ነው ሙሉ ሰው የሚባለው። በእርግጥ በአይኪዩ ውስጥ በጣም ወደ ዘጠኝ የሚሆኑ ኢንቴሊጀንሲዎች አሉ። ግን አይኪዩ ከዛ ብቻ ሳይሆን ያንን የተላበሰ ትውልድና ሙሉ ስብና የተላበሰ ዜጋ ለመውጣት ታስቦ የተመሰረተ እና የተቋቋመ ሰንተር ነው። እዚህ ማእከል ውስጥ በጣም በርካታ አገልግሎቶች አሉ። አገልግሎቱ የሚሰጥባቸው የተለያዩ ክፍሎች የተዘጋጁ አሉ። እነዛ ከነዛ ውስጥ አንደኛው ክፍል ቶክ ፕላይ ቴራፒ የሚባል አንድ ሩም አለ። ምንድን ነው እዛ ፕላይ ቴራፒ ሩም ውስጥ ቅድም ምናልባት ለማየት ተሞክሯል እና ልጆች በትምህርትም በአንድ ምክንያት እዚህ ግቢ ውስጥ እያሉ ጭንቀት ደርስባቸው የሆነ አንዛይቲ ዲፕሬሽን ውስጥ ሲገቡ ያን ካሉበት ሙድ ካሉበት ሂሳቤ ለመውጣት ከግቢ መውጣትና ወዳልተፈለገበት አቅጣጫ ሄደው ህይወታቸውን ሚስሊድ እንዳያደርጉ እዛ ሩም ውስጥ የተዘጋጀ ጌሞች አሉ። ኢንዶር ጌምስ አሉ። ዳማ አለ፣ ዳርት አለ ዶሚኖ አለ፣ ቼዝ አለ። ያንን ጫወታሉ። ሲጫወቱ ምንድነው የሚያደርጉት? ካሉበት ሙድ የመውጣት ያንን ስትሬሳቸውን የመርሳትና ወደ መጡበት ዓላማ እንደገና መመለስ እድል ሰጪ ነው። እሱ ብቻ አይደለም። ሶሻላይዜሽንን ቢልድ ያደርጋሉ። አብሮ ሲጫወቱ አምሯቸውን በጣም የማስፋት ሶሻላይዜሽን በጣም ሶሻላይዜሽን ቢልድ የሚያደርጉበት ካልቸር ኤክስቼንጅ ያለበት ናውሌጅ ኤክስቼንጅ ያለበት ኮሚኒኬሽን ስኪል ስኪል ቡስት የሚያደርጉበት ሩም ስለሆነ በዚህ በጣም በርካታ ይሄ ሩም 24 ሰርቪስ ይሰጣ። ከዛ ባሻገር የፈተና እስኬጁል ሲወጣና በጣም አንበብ የሚፈልጉ ልጆች በዛ ሩም ያነባሉ። በስምምነት ጌም መጫወት ባላቸው ታይም ላይ ይጫወታሉ። ከጌም ውጪ ግን ፈተና እስኬጁል ሲወጣ ሀራሳ ሰርቪስ የሚሰጥ ሩም ስለሆነ ሩም በጣም የተደላደለ ነው። በእያንዳንዱ ሩም ውስጥ ኤሲ ሁሉ ያለበት ነው። በጣም ልጆች በጣም ኒት ነው። ራሱን የቻለ በጣም ሰፍቲ በጣም የተሟላለት ሩም ስለሆነ በዛ ሩም ያንን ሰርቪስ ያገኛሉ። ከዛ ባሻገር ኢንፎርሜሽን የሚያገኙበት የተለያዩ ሊፍሌቶች አሉ። በነዛ ሊፍሌቶች በጣም መረጃ ያገኛሉ፣ ይለዋወጣሉ፣ እርስ በርስ ይነጋገሩበታል። ያንን አገልግሎት ያገኛሉ። ትሬኒንግና ቱቶሪያሉ ውስጥ በጣም በርካታ ስልጠናዎች ይሰጣሉ። እዛ ውስጥ በጣም የሚሰጡ ስልጠናዎች አሉ። ተማሪዎቻችን ከመማር ማስተማሩ ባሻገር ወጥቶ ለምሳሌ ላንጉዌጅ ስኪላቸውን ውስጥ የሚያደረጉበት የላንጉዌጅ ስኪል ትሬኒንግ ይሰጣቸዋል። ኢንትርፕረነርሺፕ ትሬኒንግ ይሰጣቸዋል። ቤዚክ ፋክት ኦፍ ኤች አይ ቪ ኤድስ ላይ ያለውን ወቅታዊ ነገር በአዲክሽን ላይ አብሶ አብሶ በጣም ጉዮችን በጣም እንደገና ማይንዳቸውን ሪሴት የማድረግ ነገር ስላለ ማይንድ ሴት ትሬኒንጎች ይሰጣሉ። በዛ አቅም ማጎልበቻ ስልጠናዎችን በመውሰድ መውሰድ ልጆቹ በወጡበት ዘመን በቀጣይ ከሬራቸው ውጤታማ ሆኖ እንዲወጡ የሚያደርጉበት ነው። ይሄ ብቻ አይደለም። ኤግዚት ኤግዛም ተማሪ እኛ ግቢ በጣም ብዙ ተማሪዎች ከዚህ ማዕከል የተነሳ ኤግዚት ኤግዛም እንዲያልፉ ትልቁ ምክንያትና ትልቁ ኮንትሪቢዩት ያደረገው ይሄ ማዕከል ነው እና በየአመቱ የኤግዚት ኤግዛም ተማሪዎች እንዲያልፉልን የሚያደርግ ይሄ ነው እና ተማሪዎችን፣ መምህራንን ሰለክት አድርገን ጎበዝ ተማሪዎችን አመጥተን እኛም ቲቶር በማድረግ እያንዳንዱ ተማሪ ኃላፊነት አለ። በጣም ጎበዝ ተማሪ፣ ለአብሬጅ ተማሪ ከዛ ደግሞ በጣም ደከም ለምል ተማሪ በብዙ ሙድ ውስጥ ላሉ ተማሪዎች ኃላፊነት ወስዶ እኔ ለእህቴ እኔ ለወንድም የሚባል አፕሮች ስላለ በዛ አፕሮች እያንዳንዳቸው የማብቃት ስራ ይሰራሉና ይሄ በጣም በርካታ ትሬኒንጎች የሚሰጡበት ነውና ላይፍ ስኪል እንሰጣለን። ቤዚክ ፋክት ኦፍ ቻይቪ እንሰጣለን። ፕላስ ማይንድሴት ላይ ኢንተርፕሪነር ላይ ትሬኒንጎች እንሰጣቸዋለን። በዛ ልክ ልጆችን እያበቃ እንሄዳለን። አብሶ አብሶ አሁን ወጣቶች ላይ የመጣው ይሄ ከመጤ ባህላዊ ልማድ ጋር የተያያዙ ነገሮች ስላሉ እነዚ ነገሮች እንዴት አፈክት እንደሚያደረጓቸው እነዚህ ነገሮች እንሰጣለን። አብሶሉትሊ የሚሰጠው ምንድን ነው ከተባለ በተለይ ፐርሶናሊቲ ዴቨሎፕመንት ላይ ነው በጣም የሚሰጠው፣ ሰብዕና ግንባታ ላይ በጣም አንድን ሰው ሙሉ ሊያደርግ የሚችል ማንነት ይዞ ተላብሶ መውጣት እንዳለባቸው ትምህርት የሚሰጠው። ሳይንስ አንድና አንድ ነገር ላይ ነው ትኩረቱ፣ አይኪ ማበልጸቅ፣ ሌሎችንም ማበልጸቅ ስላለብን በዛ ልክ ለልጆቹ ትሬኒንግ የሚሰጥበት የምናበቃበት ሩም ስለሆነ በጣም የተሻለ ሩም ነው። በተለይም ሴቶችን ዋነኛ ትኩረቱ አድርጎ እየሰራ የሚገኘው የሰብዕና ግንባታ ማእከሉ ሴት የዩኒቨርሲቲ ተማሪዎች በህይወታቸው የሚያጋጥሟቸው ፈተናዎችን በጽናትና የራስ መተማመን መንፈስ በመላበስ አምራች ዜጋ በመሆን ሕይወታቸውን እንዲቀይሩ እያደረገ ይገኛል። ይሄ ማዕከል ለሁሉም ተማሪ ነው። ተማሪ የሆነ ሰው ሁሉ አገልግሎት የሚያገኝበት ነው። በዋናነት ግን ማዕከሉ ስፔሻሊቲ ተደርጎ ሴቶች ተኮር ነው። ወንዶች በኢቨንት በኦኬዥን አብሮ በመሆን በዚህ ማእከል ውስጥ ሰርቪስ ያገኙበታል። ግን በዋናነት ትኩረቱ ሴቶች ነው። ሴት የሆነ ተማሪ የትኛውም ተማሪ በዚህ ማእከል ሰርቪሱን ያገኛል። ምናልባት ክረምት ካልሆነ በስተቀር ሁሉም ተማሪ 365 ቀን ማዕከሉ ጠዋትና ማታ 24 ሰዓት ሰርቪስ ሰጪ ነው። ይሄን ስራ የሚያሳልጡ የዩኒቨርሲቲው ሰራተኞችም ስላሉ እኔም ስላለሁበት በዚህ ልክ ሰው በጣም እኔ ተማሪ አገልግሎትን ማግኘት ይችላል። በተለይ ሴቶች አገልግሎትን ያገኛሉ። ሁሉም ተማሪዎች አገልግሎትን ያገኛሉ። ወቅታዊ መረጃዎችን የሚያገኙበት እና ለትምህርታቸው ውጤታማነት የሚያግዙ መረጃዎችን የሚያገኙባቸው የኮምፒውተር ማዕከላትም ሰብዕና ግንባታ ማዕከሉ ሌላው የአገልግሎት መስጫ ክፍል ነው። የታድሶ ድጋፍ የሚያገኙባቸው የማዕከሉ ክፍሎችም አሉ። ቶክ ቴራፒ ወይም የንግግር ሕክምና የሚባለው የማዕከሉ ሴት ተማሪዎች በመነጋገርና በመመካከር ለፈታኝ የወጣትነት የህይወት ምዕራፎች መፍትሄ የሚሰጥ የማዕከሉ ክፍል ነው። አርባ ምንጭ ዩኒቨርሲቲ ላይ ሁሉም ቴክኖሎጂ ኢንስቲትዩት የሚገባ የኢንጂነሪንግ ተማሪ ኮርስ ይወስዳል። በተለይ ድሮይንግ ኮርስ ለሚወስድ ከዛ ጋር ተያይዞ ያንን ያ ኮርስ ትንሽ ጊዜን ፈላጊ ስለሆነ ውጥረት ማለበት ስለሆነ ዋናው ዩኒቨርሲቲው ያለው ስቴሪ እያለ እዚህ ማዕከሉ ላይ ደግሞ ስቴሪ የተዘጋጀ ያለ ልጆች ድሮይንግ የሚሰሩበት ድሮይንግ የሚሰራበት ድሮይንግ ቲቶሪያል ስቱዲዮ ነው የሚባለው፣ የድሮዊንግ ስቱዲዮ ነው የሚባለው። እዛ ድሮዊንግ ስቱዲዮ ውስጥ ብዙ ልጆች ይመጣሉ፣ አሳይመንት ይሰራሉ፣ ፕሮጀክት ይሰራሉ፣ ተርም ፓፓር ይሰሩበታል። በዛ ልክ ደግሞ አብሯቸው አብሮ ያጠናሉ፣ አሳይመንት ይሰራሉ። ሌት 24 ሰዓት 365 ቀን እዚህ ክፍት ስለሆነ መጥቶ ያንን ድሮይንግ ይሰራሉ በነጻነት በሚመቻቸው አለባበስ መጥቶ ያንን ነገር ለማድረግ የሚያስችል በጣም ብዙ ልጆችን ለብዙ ዓላማ ያበቃ ከመጡበት ዓላማ ጋር እንዲገናኙ ያደረገ ሩም ስለሆነ እሱ ሩም በጣም ጠቃሚ ሩም ነው። ሌላኛው አገልግሎት የሚሰጥበት ሩም እንደሆነ ከተባለ ኮምፒዩተር ሩም ነው። ኮምፒውተር ሩም እኛ ጋር ላብ አለን ያ እያንዳንዱ እዚህ ግቢ ውስጥ ያለው ሶፍትዌሮች እዛ ላይ ኮምፒተር ውስጥ ተጭሞበታል። ተማሪ የሚፈልገው እያንዳንዱ ዲፓርትመንት ላይ ከመምራር ጋ ኖ እያንዳንዱ ሶፍትዌር ስለተጫነ የሚፈልጉትን ነገር ማግኘት ይቻላል። እሱ ብቻ አይደለም፣ አሳይመንት ይሰራሉ፣ ተርም ፓፐር ይሰራሉ የራሳቸውን ፕሮጀክት ይሰሩበታል። ከተለያየ ባክግራውንድ የመጣ የኮምፒውተር ኤክስፖር የሌላቸው ልጆች ኮምፒውተር አቅማቸውን ሚያሳድጉ እውቀታቸው የሚያሳድጉበት ነው። እሱ ብቻ አይደለም። ሌላው ደግሞ ደስ የሚለው ነገር ከዲጂታል ላይብሬሪ ጋር አታችመን ተፈጥረው ሶፍት ኮፒ ዲጂታል ዜ ስላለ ልጆች በጣም ለማንበብ የሚጠቀሙበት ብዙ ስትሬስ ውስጥ ያሉ ልጆችን፣ ብዙ ጫና ውስጥ የነበሩ ልጆችን ከነሱ ጋር በመሆን ምክር አገልግሎት በመስጠት ካሉበት ሙድ በመውጣት እንደገና ከመጡበት ዓላማ ጋር ህይወትን እንደገና ሪያል ላይን የማድረግ ስራ መስራት የተቻለ ስለሆነ ያ ሩም በጣም ብዙ ልጆችን ህይወት የታደገ ሩም ነው። ለዚህ ማሳያም የሆነው ባለፈው ብያቸዋለሁና እንደ ሀገር በተፈጠረው ግጭት የብዙ ተማሪዎች ህይወት ተመስቃቅሎ የነበረበት ከቤተሰብ ጋር ተቋርጦ የነበሩበት ሁኔታ ነበረ። እነዚያ ልጆች ያንን ጫና እንዲቋቋሙ ብዙዎችን ሻንጣቸውን ሸክቶ ከዚህ ግቢ ለመውጣት ያሰቡ ልጆችን ወደኋላ መልሰን ምክር ሰተናቸው፣ ካሉበት ችግር አውጥተን እንደገና ከመጡበት ዓላማ ጋር ተገናኝቶ ትምህርታቸውን ተምሮ ውጤታማ ሆኖ ተመርቆ እንዲሄዱ አሁንም የዚህ አይነት ሰርቪስ የሚሰጥበት በጣም ያ ቶክ ቴራፒ በጣም ወይም ደግሞ በሌላ አባባል ካውንስሊንግ ሩም ነው ፒር ካውንስሊንግ ሩም ነው የሚባለውና እጅግ በጣም በርካታ ስራ የሚሰራበት ሩም ነው። ወጣቶቹ በሰብዕና ግንባታ ማእከሉ ለሰብዕና ግንባታ እየተዘጋጀውን ከላይ የተጠቀሱ ወሳኝ ተግባራትን ካገኙ በኋላ አእምሯቸውንና አካላቸውን ዘና የሚያደርጉባቸው ተጨማሪ ስፖርታዊ እንቅስቃሴ የሚያደርጉባቸው አገልግሎቶችም አሉ። ውጭ ላይ ያለው ነገሮች አሉ፣ አውትዶር ጌምስ አሉ ግቢ ውስጥ። ይሄ ማከሉ ብዙ ተማሪ ስላለ አካባቢውን ቆላ ስለሆነ ማታ 12 ሰዓት ሰርቪስ ስለመጠጥ እየተናፈሱ እንዲያነቡበት ዙሪያ ላይ የተዘጋጀ በጣም ሴኪዩሪቲ የሆነ ሴኪዩሪቲ ያለበት በጣም በአማሪያ አጥር የታጠረ ማንበቢያ ስፔሶች የተዘጋጀ አለ። ከዛ ባሻገር አውትዶር ጌሞች አሉ። እዚህ ብትወጡ ጆቶኒ አለ ማየት ትችላላችሁ። ቴብል ቴኒስ አለ፣ ሌሎች መጫዎች፣ ግራውንድ ቴኒስ አለ። እነዛ ነገሮች ሁሉ ልጆችን እዚህ ሪቴል ለማድረግ እና ሪፍሬሽ ለማድረግ ነውና። የአርባ ምንጭ ዩኒቨርሲቲ የሰብዕና ግንባታ ማዕከሉን አገልግሎት እያገኙ የሚገኙ ወጣቶች ማዕከሉ ለሴቶች ልዩ ትኩረት መስጠቱ ተገቢ ነው ይላሉ ተማሪዎቹ። ለዚህ እንደ ማሳያ የጠቀሱት ደግሞ ሴቶች በባህልና በአኗኗር በተሳሳተ ግንዛቤ ከማህበረሰቡ የሚገጥሟቸው አስቸጋሪ ሁኔታዎች አሁንም መኖራቸውን ነው። ሴቶች ዓላማዎቻቸውን ለማሳካት ሲሉ በትምህርት በስራና በሌሎችም አጋጣሚዎች ከቤተሰቦቻቸው ርቀው ከሚገኙባቸው አጋጣሚዎች ይበልጥ ለችግሩ ተጋላጭ አደርጋቸዋል። የማዕከሉ አገልግሎት ተጠቃሚ ተማሪዎች በማዕከሉ ያገኙትን የስብዕና ግንባታ በሕይወት የሚገጥሟቸውን ፈታኝና አስቸጋሪ ሁኔታዎችን በማለፍ በትምህርታቸው ስኬታማ በመሆን ሀገር ገንቢ ሆነው እንዲወጡ እያስቻላቸው እንደሆነ ይናገራሉ። አኤዲ ሴንተር ዋና ታርጌት ያደረገው ተማሪዎችን ነው። ከዛ ባለፈም ደግሞ ሴቶች ላይ ተክሎ የሚሰራ ተቋም ነው። ይህ ሴንተር ያ ሞርፎከስ ያደረገው ሴቶች ላይ ቢሆንም እንደ አጠቃላይ ተማሪዎች በስነ ንቦና በአእምሮ፣ እንዲሁም በአካል የተለያዩ እውቀቶቻቸውን የሚያበለጽጉበትን እንዲሁም ደግሞ በጥልቀት ምክንያታዊ የሆነ አስተሳሰብ የሚያገኙበትን እንዲሁም የተለያዩ ችግሮች በሚያጋጥሟቸው ምክንያት ችግሮቻቸው እንዴት በብልሃት መወጣት እንደሚችሉ በህይወታቸው ላይ ደግሞ ለሚገጥሟቸው ምርጫዎች የመወሰን አቅማቸውን የሚያጎለብት ሲሆን ተማሪዎች እዚህ መጥተው የመግባቦት ክህሎቶቻቸውን የሚያዳብሩበትን መሰረታዊ የሆነ መንገድ ያመቻቻል። ከዚህ በተጨማሪ የሴንተር ተማሪዎች የሚፈልጉትን ነገሮች ለማድረግ ሲሞክሩ እንዲሁም ደግሞ የተለያዩ ነገሮችን ካላስፈላጊ ሶች የሚ የሚቆጠቡበትን መንገዶችን፣ ስትራቴጂዎችን በማመሻሸት ተማሪዎች በትምህርታቸውም እንዲሁም በሌላው የህይወታቸው ዘርፍ ላይ ብቁ እንዲሆኑ ውጤታማ እንዲሆኑና መልካም ስብዕና ኖሯቸው እንዲወጣ የሚያደርግ ተቋም ነው። እዚህ ከመጡ በኋላ በጣም ብዙ ነገሮችን አግኝቻለሁ። ሞር ደግሞ ብዙ እህቶችን ማፍራት ችያለሁ እና ደግሞ እዚህ ግቢ እዚህ ማዕከል ከሚሰጠው ዋናው አንደኛው ተግባር ደግሞ አቻላቸው የሆነ ሞር ደግሞ ሴቶችን ፎከስ የሚያደርግ ስለሆነ፣ ሞር እኔነቴን እንዳውቅበት እንዲሁም ደግሞ የሚያስፈልጉኝን ከታላላቅ እህቶቼ ምክርን ማግኘት ችያለሁ። እንዲሁም ደግሞ በሚያስፈልጉኝ የትምህርትም ሊሆን ይችላል፣ የተለያዩ መሳሪያዎችን ሊሆን ይችላል፣ እንዲሁም ደግሞ የተለያየ ምክሮችን ከነሱ መቀበል ችያለሁ። ከሞላ ጎደል በትልቁ ደግሞ ሴቶች እህቶቼ ማፍራት ችያለሁ። ራሴን ማዳን ችያለሁ። የሚያጋጠሙኝ ችግሮች በግቢ ላይፍ ላይ ምን አይነት ተግባራቶች ተግዳሮቶች ሊያጋጠሙ ይችላሉ? እንደ እህትነት ምን አይነት ነገሮች ሊያጋጠሙ ይችላሉ? እንዴት አድርገን መፍታት እንችላለን? እንዴት አድርጌ መወጣት እችላለሁ? የሚለው ነገር በትልቁ ከእነሱ ምክር ለማግኘት እንዲሁም ደግሞ ራሴን ለማጠንከር፣ ውሳኔዎችን ለመወሰን መሆን ችያለሁ ማለት ነው። ዋነኛው ነገር እንግዲህ ግቢ የመጣ ነው ለነማር በተለይም ደግሞ ዋናው ነገር መማር መመረቅ ብቻ ሳይሆን በጥሩ ውጤትም መመረቅ የሚለውን ነገር አስበንበት ስለሆነ የተለያዩ አልባሌ ቦታዎች ላይ አንውልም። የተለያዩ ነገሮች ማለት ሀሳባችን ወደ ትምህርትና ትምህርት ተኮር ብቻ እንዲሆን ያደርጋል ማለት ነው። እንደምታየውም ደግሞ ግቢው ጸጥ ያለ ነው፣ ረጭ ያለ ነው። ለዶርማችን ደግሞ በጣም አቅራቢያ ነው። ቢመሽም ራሱ እስከፈለግን ሰዓት ድረስ አንብበን እንገባለን ማለትም ለኛ ሴፍ ነው ማለት ነው። በመሽ በፈለግንበት ሰዓት ወጥተን መግባት እንችልህልና ሀያአራት ሰዓት የዋይፋይ አገልግሎት አለ። የምንጠቀምባቸው ኮምፒውተሮች ላብ እሱም ሀያአራት ሰዓት አገልግሎት አለን፣ በቀንም በማታም ሽፍት የሚሰሩ ሰራተኞች ስላሉ ማለት ነው። ለዛ የፈለግነውን ሰዓት ላይ የፈለግነው ነገር አንብበን እቃችንም ደግሞ እዚህ በምናስቀምጥበት ሁኔታ ሴፍ ነው። ብዙ ነገሮች ቢጠፉ ረስተን እንኳን ብንሄድ ተቆጣጣሪዋ ታስረክብና ከዛን አቶ ታምራት ደግሞ ይሰጠናል ማለት ነው። በዩኒቨርሲቲው በተለይ ሴት ተማሪዎችን ከትምህርታቸው የሚያስተጓጉላቸው ስብዕናቸውን የሚፈታተኑና መሰል ችግሮች እንዲያጋጥሟቸው በር ከፋች ከሆኑ ጉዳዮች የአቻ ግፊት ዋነኛው ነው። በስብዕና ግንባታ ማዕከላት በተቀናጀና በዘመናዊ ቴክኖሎጂና ሌሎች ግብዓቶች በመታገዝ በሚሰጡት እውቀት እነኚህን ችግሮች በማለፍ እራሳቸውን ብሎም ሀገራቸውን መለወጥ የሚያስችሉ መሆኑን ነው የተመላከተው። ብዙ ጊዜ እንደዚህ ወደ ዩኒቨርሲቲ ተማሪዎች በሚመጡበት ሰዓት ላይ ያው ብዙዎቻችን ከቤተሰብ ርቀን የምንመጣው። ስለዚህ ከቤተሰብ ርቀን መምጣታችን ደግሞ ነገሮቹን በራሳችን እንድናደረግ ይረዳናል። ብዙ ጊዜ ተማሪዎች በሚገቡበት ጊዜ እንደዚህ ደጋፊ ከሌላቸው እንዲሁም በማህበራዊ ነገሮቻችን ለሚፈጠሩ የሚፈጠሩበት ነገሮች መቋቋም ካልቻሉ ወደ ብዙ የሆኑ ሱሶች፣ አጓጉል ሱሶች ሊገቡ ይችላሉ። በእንደዚህ አጋጣሚ ደግሞ እንደዚህ በሚያጋጥማቸው ጊዜ የተለያዩ አማካሪዎችን ካላገኙ ያው ያልሆኑ የሆኑ ውሳኔዎቻቸው ላይ ይገባሉ። ከዚህ በተጨማሪም ከትምህርታቸው ውጪ ሌሎች ነገሮች ላይ ጫና እንዲፈጥሩባቸው ያደርጋል። ስለዚህ በትምህርታቸውም ሳይጨነቁ በማህበራዊም በስነ ልቦናም እንዳጠቃላይ ደግሞ እንደ ሀገርም ነገሮቻቸውን ይዘው እንዲንቀሳቀሱ ያደርጋል ማለት ነው። ብዙ ጊዜ እንደዚህ ነገሮች ይፈጠራሉ። ማለት እንዳልኩ አሁን ብዙ ቦታ ላይ ዩኒቨርሲቲዎች ላይ ሱሶች የሚገቡ ተማሪዎች ይፈጠራሉ፣ አጓጉል ነገሮች ላይ እንደዚሁ ይሄ አሁን ከኤችአይቪ ጋር ቅድመ ጥንቃቄ ከማድረግ አጓጉል ይሄ የአቻላቻ ምትኖች ከሚባሉት ጋር ስለዚህ እንደዚህ ተቋሞች በሚኖሩበት ሰዓት ላይ ተማሪዎች ቅድመ ማድረግ ያለባቸውን ነገሮች ምን ምን ላይ ማተኮር እንዳለባቸው፣ ከትምህርታቸው ሳይዘናጉ በየትኛው ማህበራዊ ጉዳዮች ላይ መካተት እንዳለባቸው ስለሚያሳይ እነዚህ ነገሮች በሌሎችም ተቋማት ላይ ቢከናወኑ ተማሪዎች በሁሉም ዘርፍ ላይ ውጤታማ ሆኖ እንዲወጡ ያደርጋቸዋል፣ ከግቢ ማለት ነው። የስብዕና ግንባታ ማዕከሉ በሀገሪቱ ዩኒቨርሲቲዎች ከሚገኙ ተመሳሳይ አገልግሎቶች የተለየ መሆኑን ተመላክቷል። ከሀገር ውስጥና ከውጭ ሀገራት ጭምር ተሞክሮ የተወሰደበት እንደሆነም ነው የተጠቀሰው። ሌጋሴ እንደ ሪስፖንሲቢሊቲ ምንደሆነ ተምሮ የሚወጡበት ስለሆነ በዛ ልክ ልጆችን የሚንቀርጽበት ስለሆነ ይሄ ትልቅ ትልቅ የትውልድ ሰብዕና ግንባታ ማዕከል ነው። እንደ አገርም አሁን ከገባንበት ነገር ለመውጣት ትልቁ ምንድነው ከተባለ በእሳቤ ነው። እሳቤውን ካሳደግ አካል ይመጣል። በእሳቤ ምክንያት የሚመጣው እሳቤ ደግሞ ምንድን ነው የሚያደርገው? አገርን ያሻግራል። ትውልድን ደስተኛና አገር ወዳድ ያደርጋልና በዛ ልክ ለመስራት ታስቦ የተዘጋጀ ስለሆነ፣ በጥቅሉ ይሄ የአይዲሲ ሴንተር ማለት የሰብዕና ግንባታ ማዕከል ሙሉ የሆነ ትውልድ፣ ሙሉ የሆነ ዜጋ የሚወጣበት ተቋም ለማድረግ የታሰበ ኢትዮጵያ ውስጥ ብዙም ጊዜ አይኪዩን ለማበልጸግ ብቻ ነው። ይሄ ሊነር ማይንድ ላይ ነው የምናተኩረው፣ ኮንቬንሽናል ናውሌጅ ላይ ነው የምናተኩረው። ኢሞሽናል ኢንቴሊጀንስ ላይ ብዙ ትምህርቶችም የሉም እና ኮሌጆች ዩኒቨርሲቲዎችም ስለሉ ከኛ ተሞክሮ ተወስዶ ይሄን ሌሎች አካላት ጥናት አጥንቶበት የኢሞሽናል ኢንቴሊጀንስ ኮሌጆች ዩኒቨርሲቲዎች ቢወጡ በጣም ሰው እራሱን የሚያገኝበት ከሌላው ጋር በጣም ይኖርበት፣ ሌላው የሌላው ስኬት በእሱ እንደሆነ የሚያምንበት የሌላው ማንነት በእኔ እንደሚቀረጽ እኔ ለሌላው ማንነት እንዲቀረጽ ምክንያት እንደሆንኩ ማምን ትውልድ ወደ እንዲወጣ ማድረግ የማድረግ ስራ የሚሰራበት ተቋም ስለሆነ ይሄ እንደ አገርም ፎር ሹር ከብዙ ሰዎች ምስክርነት ተወስጃለሁ። አገር መሪዎችም እንዲያዩ እድል የተገኘበት የኢትዮጵያ ዩኒቨርሲቲ ሌሎችም ከውጭ ዓለም መጥተው ከአሜሪካም ጭምር መጥተው ሰዎች ኤክስፒሪያንስ ያገኙበት ስለሆነ አገርን ለማሳደግ የሚንፈልገው ነገር ብልጽግና ለማምጣት በጣም የተሻለ ነገር ለመስራት የሚያስችል ተቋም ስለሆነ ትውልድ የሚሰራበት ሙሉ የሆነ ትውልድ የሚሰራበት ነውና በዛ ልክ የሚከወንበት ነው። አርባ ምንጭ ዩኒቨርሲቲ በሚቀጥሉት ሁለት ዓመታት ወደ ራስገዝ ዩኒቨርሲቲ በመሻገር ዓለም አቀፍ ተወዳዳሪነቱን በማሳደግ የመማር ማስተማር ምርምርና ማህበረሰብ አገልግሎቱን ወደ ተሻለ ደረጃ በማድረስ ለድህነት ቅነሳው የድርሻውን ለማበርከት አቅዶ እየሰራ ነው። ማዕከሉም የስብዕና ግንባታ ስራውን ከዩኒቨርሲቲ ጋር በማስተሳሰር አገልግሎቱን የበለጠ ማጠናከርና ማስፋት ራዕይ መሆኑን ተመላክቷል። ትልቁ ዓላማ አርባ ምንጭ ዩኒቨርሲቲ እንግዲህ ከዚህ ከ2019 ጀምሮ ባለሳሳት ያው አውቶኖሞስ ዩኒቨርሲቲ ይሆናልና፣ አውቶኖሞስ ዩኒቨርሲቲ ሲከሆን የዚህ አይነት በኤክስኪዩሽን ብቻ መኖር ፈጽመን ብቻ መኖር አንችልም። በላቀ አፈጻጸም በላቄ ተግባር ነው ተማሪን ማግኘት የሚቻለው። መንግስትም በቅርብ ጊዜ እንዳሳወቀው ዩኒቨርሲቲዎች ተማሪዎች በመረጡት ዩኒቨርሲቲ የመረጡትን ዲፓርትመንት መርጦ መምጣት አለባቸው ተብሎ ስለሚታሰብ ፎርሹር የአርባ ምንጭ ዩኒቨርሲቲ አንዱ ተማሪ እንዲወድና የተማሪን ሕይወት ከማሻሻልን ባሻገር ተማሪ እንዲወድና እንዲመጣ ከሚያደርጉ ተቋማት እና ሴት አፕ አንዱ ይሄ ስለሆነ ዩኒቨርሲቲው ማህበረሰብም ዩኒቨርሲቲ ማኔጅመንትን በጣም ላመሰግናቸው እወዳለሁ። በዚህ ነገር ላይ ትኩረት ሰጥተው ይሰራሉ። ይሄ አንዱ የኤክስሌንስ ሴንተር ነው። በቃ እንደቀድሞ በመጠነኛ ተግባር መኖር ማይቻልበት ዘመን መጥቷልና፣ ራሳችን በራሳችን ስናስተዳደር በጣም ኤክሰል ባደርግ አፕሮች መሄድ ስላለብን ያንን ኤክሰለንሲውን በጣም የምናረጋግጥበት አንዱ ሴንተር ይሄ ነው ብዬ ስለማስብ በዚህ ልክ ነው እና አውቶኖሚ ሲሆን አንደኛው የአውቶኖሚሲው ክራይቴሪያ ሜት ያደርጋል ብዬ ማስበው ለዛም ደግሞ አንድ መነሻ ይሆናል ብዬ ማስበው አንደኛው ይሄ ማእከል ስለሆነ በሌሎችም ቦታዎች እነዚህ ነገሮችን እያሳደገን የምንሄድ ከሆነ ተማሪ 24 ሰዓት ነው የሚያነባው። ምንም የሚረብሸው ነገር የለም። ሰላሙ የተጠበቀ ነው። ሴታፖ በጣም የተመቻቸ ነው። ቀለል ባለ አፕሮች ነው። ከዛ ባሻገር ኢትዮጵያዊነትን በጣም ቡስት የሚያደርጉበት ኢትዮጵያዊነትን በጣም ያሳድጉበት ነው። አርባ ምንጭ ዩኒቨርሲቲ የሰብዕና ግንባታን የተመለከተው ዝግጅት ይህንን ይመስል ነበር። ሳምንት በሌላ የዩኒቨርስቲው የመማር ማስተማር፣ የምርምርና የማህበረሰብ አገልግሎት እንቅስቃሴ የምንገናኝ ይሆናል። ሰላም።